ጤና ይስጥልን እንደምን አላችሁ የተወደዳችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀና ባቸው አብሬያችሁ ቆያለሁ። በቅድሚያም ሕገወጥ የመሬት ወረራ፣ የነዳጅ አቅርቦትና ስርጭት ችግሮች ትኩረት እንዲሰጣቸው የወልዳያ ከተማ ምክር ቤት አባላት አሳሰቡ። ምክር ቤቱ አራተኛ ዙር 11ኛ ዓመት 37ተኛ መደበኛ ጉባኤውን አካሂዷል። ከሰውነት ለሚካኤል ከምክር ቤቱ አባላት የተነሱ ጥያቄዎችንና ምላሾችን አካቶ ተከታዩን አዘጋጅተዋል። የወልዲያ ከተማ አስተዳደር ምክር ቤት አራተኛ ዙር 11ኛ ዓመት ሰላሳ ሰባተኛ መደበኛ ጉባኤ አካሂዷል። የልማትና የመልካም አስተዳደር ጥያቄዎች በምክር ቤቱ አባላት የተነሱ ሲሆን የወልዲያ ከተማ ተቀዳሚ ምክትል ከንቲባ ዱባል አብራሪ ለጥያቄዎቹ ምላሽ ሰጥተዋል። በከተማዋ እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውን የምክር ቤቱ አባላት ገልጸዋል። በአገር አቀፍ ደረጃ የተጀመረውን የኮሊደር ልማት ለማስቀጠል ከተማችንን ለመቀየር እየተደረገ ያለው ስራ የበለጠ ጅምሩ የሚያምር ይህም ስራ በሌሎችም አካባቢዎች ተጠናክሮ የሚቀጥልበት ሁኔታ ቢኖር በጣም ጥሩ ነው። እንዳይሰማ ሰፈር ወዲያውኑ በታየበት ፍጥነት መንገዱ እንዲሰራ መደረጉ በዚህ ምክር ቤት ስም ትልቅ ምስጋና አለኝ፣ እንደኔ ምክንያቱም ምን አይነት ችግር እንደነበረ ስለምናውቅ ትምህርት ቤት ህጻናት መሄድ የማይችልበት ሁኔታ አሁን መንገዱ በጥሩ ሁኔታ የተሰራበት ሁኔታ አለ። ቀጣይ አሁን ባጃጆች የጀመሩበት ሁኔታ አለ። በገቢ አሰባሰብ በኩል የታዩ ውስንነቶች፣ ታጥረው የተቀመጡ መሬቶች መበራከትና ህገ ወጥ የሆኑ ተግባራት መባባስ የሚታይ በመሆኑ እነዚህ ችግሮች በአስቸኳይ መቅረፍ እንደሚገባም የምክር ቤቱ አባላት ጠይቀዋል። ህገ ወጥነቱ የነዳጅ ሽያጩ ብሶበታል እንጂ አልቆመም። እዚህ ከተማ ላይ እስኪ ከተማ ሄዱ ማዕት መኪና ተደርድሮ ነው የሚገኘው። ነዳጁ ግን ሌሊት ነው የሚቸበቸበው። ዛሬም ህገ ወጥ የሆኑ ቤቶችና አጥሮችን የሚሰሩ የሚከልሉ ግለሰቦች አሉ። ማን ያስነሳቸው? አላግባብ ግለሰቦች ለስራ ድል ፈጠራ የተሰጣቸውን መሬት ወደ ባለቤትነት ይዞታነት አረጋግጠው ግን እየሰሩ ተቀምጧል። ስለዚህ ከተቀመጥን በየደረጃ የተቀመጠው ሰው ህዝቡን ባናስበላውና ባናስጨፈጭፈው የተሻለ ይመስለኛል። ዝም ብሎ ለሪፖርት ብቻ ብናቀርበው ትርጉም የለውም። የወልዲያ ከተማ ተቀዳሚ ምክትል ከንቲባ ዱባ ላብራሪ ህገወጥነትን ለመከላከል ደንብ አስከባሪ በየክፍለ ከተማ መኖሩን ጠቅሰው ለተነሱ ችግሮች ፈጣን ምላሽ ለመስጠት እንሰራለን ብለዋል። ሰላም አስከባሪ ላሉ እዚህ ከተማ ውስጥ ክፍለ ከተማው አለው። ስለዚህ ክፍለ ከተማው እነዚህን ምን ማድረግ አለበት፣ መጠቀም አለብን። ይህን በማሰራት ደረጃ ሚናችንን እኛ መወጣት አለብን የሚለው ነገር መወሰድ አለበት። አንደኛ ነገር ተቋሞችን ሊመጥን የሚችል አመራር የመሆን ችግር አለ ይህን ህብረተሰብ አስተባብሮ አደራጅቶ ከመስራት አኳያ የአመራር ችግር አለ። አመራር ማስተካከል ጠቃሚ ይመስለኛል ማለት ነው። ከዚህ አኳያ በተደጋጋሚ የሚያምት ይግምግምን ስለሆነ ምንም ችግር የመውሰድ ችግር የለም ግን አያሻሽልም። ስለዚህ ማሻሻል አለበት፣ ካልሆነ ደግሞ በጣም ቪዥነሪ ለሆኑት ይሄን ችግር እኮ ብሰራው ለውጥ አመጣለሁ ለሚል ሰው ደግሞ መልቀቅ አለብን ማለት ነው። ለከተማዋ ሁለንተና እድገት እንቅፋት የሆነው የሰላም ችግር እልባት እንዲያገኝ የምክር ቤቱ አባላት የድርሻቸውን እንዲወጡ አቶ ዱባላ አሳስበዋል። ከሰላም አኳያ መሰረታዊ ለውጥ አለ፣ ነገር ግን በቅርብ ርቀት ሆነው አሁንም ልማቱም የሚረብሹ ክፉ የሆኑ ለከተማዋ ነቀር ሳይሆኑ በቅርብ ርቀት ይገኛሉ። እነሱን አንቀረን መጥፋት አለብን መጥላት አለብን። ይሄ የምክር ቤት አባል በየአካባቢው ያለውን አጠቃላይ ሁኔታ መረዳትና መረጃ እየሰጠ አካባቢውን ከጽንፈኛ ማጽዳት አለበት። አይጠቅሙም፣ አጀንዳ የላቸውም፣ የዝርፊያ ቅርምት ነው፣ የሽፍታ ማዕት ነው ብሎ በግልጽ መንገር እና መነጋገር ያስፈልጋል። ምክር ቤቱ የተለያዩ ሽመቶችን በማጽደቅ ጉባኤውን አጠናቋል። የምርመራ ማዕከላት ተደራሽነትን በማሳደግ የማህበረሰቡንና የእንስሳትን ጤና ለመጠበቅ የሚያስችሉ ተግባራት እየተከናወኑ መሆኑን የአማራ ክልል ሕብረተሰብ ጤና ኢንስቲትዩቱ ገለጸ። ኢንስቲትዩቱ የአንድ ጤና ምልከታ ምክር ቤት ምክክር ከባለድርሻ አካላት ጋር በኮምቦልቻ ከተማ አካሂደዋል። ተጨማሪውን አብረን እንከታተል። የአንድ ጤና ምልከታ የሰው የአካባቢና የእንስሳትን ጤና አቀናጅቶ በመተግበር ጤናማ ማህበረሰብ ለመፍጠር ጥረት ማድረግ እንደሆነ ይገለጻል። አማራ ክልል የአንድ ጤና ምልከታ መማክርት ጉባኤ ከባለድርሻ አካላት ጋር በኮምቦልቻ ከተማ ባካሄደው ውይይት በርካታ በሽታዎች ከእንስሳት ወደ ሰው የሚተላለፉ መሆናቸው ተነስተዋል። ከእነዚህ በሽታዎች መካከል አንዱ ውሻን የሚያሳብድ በሽታ መሆኑ ተጠቁሟል። ለውሾች አስፈላጊውን ክትባት በመስጠት ቀድሞ ለመከላከል ጥረት ቢደረግም ባለቤት አልባ ውሾች በመበራከታቸው የችግሩን አሳሳቢነት ከፍ አድርጎ የተባለው ውሻን የሚያሳብድ በሽታ ለመከላከል በሚደረገው ጥረት የወሎ ዩኒቨርሲቲ ያከናወነው ተግባር በተሞክሮነት ተነስቷል። የዩኒቨርሲቲው የእንስሳት ሕክምና ትምህርት ቤት ዲን ዶክተር አህመድ ያሲን በርካታ በሽታዎች ከእንስሳት ወደ ሰው የሚተላለፉ በመሆናቸው በቅንጅት መስራት አስፈላጊ ስለመሆኑ ነው የጠቆሙት። አብዛኛውን ሰው ላይ የሚከሰቱ በሽታዎችን ካየን ከሰባ ፐርሰንት እና ከዚያ በላይ የሚሆኑት ሰው ላይ ያሉ በሽታዎችን ያነሻቸው ከእንስሳት ነው በቅርብ ተከስቶ የነበረውን ኮሮናን ጨምሮ መነሻው ሰስፔክት የሚደረገው ከእንስሳት ነው ተብሎ ይታሰባል። ስለዚህ የእንስሳትን ጤና መጠበቅ፣ እነዚህን በሽታዎች ወደ ሰው እንዳይተላለፉ ከመጠበቅ ጋር ቀጥታ የተያያዘ ነው ማለት እንችላለን። በአማራ ክልል ህብረተሰብ ጤና ኢንስቲትዩት የደሴ ቅርንጫፍ ዳይሬክተር አንተነ ደመላሽ የአንድ ጤና መልከታ በተለይም የመድኃኒት ብግርነት ወይም መድኃኒት የሚላመድ በሽታ ለመከላከል በቤተ ሙከራ በመታገዝ ስራዎች እየተሰሩ መሆኑን ጠቅሰዋል። ነገር ግን ውሻን የሚያሳብድ በሽታ የቤተ ሙከራ አገልግሎት በቀጠናው አለመኖሩን አንስተዋል። በቅንጅት የመስራት ክፍተቶች በቀጣይ ትኩረት ሊሰጣቸው እንደሚገባም ጠቁመዋል። ተቀናጅቶ ተናቦ ችግሩን ከመቅረፍ አንጻር መሰረታዊ ችግሮች አሉ። ይሄ በቀጣይ እየተስተካከለ ይሄዳል። አንዱ እንደ ክልል የተቋቋመው የአንድ ጤና ምልከታ መማክርት ጉባኤ ምክር ቤት ተብሎ የተቋቋመው ይሄ አንዱ ችግር ይፈታል። ይሄ ወደታች እየወረደ ያለበት ሂደት ነው ያለው። ይሄ ያጠናክራል ብለን እናስባለን። በሁለተኛ ደረጃ ከተለያዩ የላብራቶሪ ሰርቪሶችን ማስፋት ይጠይቃል። እንግዲህ ሬቢስ ሲባል ኮንፊርም መደረግ አለበት በላብራቶሪ። ይህን የላብራቶሪ ሰርቪስ ደግሞ በዝብ በቀጠናም ጭምር የለም። አትሊስት በቀጠናው እኛ ላብራቶሪ ላይ ይሄ ሰርቪስ ሊጀመር ይገባል። ይሄን እያነሳ ነው ያለው። እነዚህ ነገሮች ከተስተካከሉ ብዙ ስራዎችን በጋራ መስራት ይቻላል። የአማራ ክልል ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛብህ የበሽታ ቅኝት፣ የመድኃኒት ብግርነት፣ በአካባቢ ጥበቃ የመድኃኒት አወሳሰድ፣ በሰው በአካባቢና በእንስሳት ጤንነት ላይ በትኩረት ለመስራት ጥረት እየተደረገ እንደሆነ ጠቅሰዋል። በክልሉ የቤተ ሙከራ አገልግሎትን ለማስፋት እየተሰራ ስለመሆኑም ዳይሬክተሩ ጠቅሰዋል። መጀመሪያ በሽታውን የሚለይ ላቦራቶሪ ከዛ ደግሞ ያ በሽታ የተለየ በሽታ ለየትኛው መድኃኒት በቀላሉ መድኃኒት በቀላሉ ሊድን ይችላል የትኛው መድኃኒት ደግሞ በሽታውን አያድኑትም ብለ መለየትና እዛ ለህብረተሰብ ተጠቃሚ የሚያደርግ ላቦራቶሪ መኖር ያለበት ብለን እየሰራን ነው። አቅደም አንድ አስር በክልላችን እንደዚህ አይነት ላቦራቶሪዎች አሉ። እነዚህም በደን ማጠናከር ግን ደግሞ በዞን ቢያንስ በዞን ከተማ አንድ ቢያንስ ማለት ነው። የአንድ ጤና ምልከታ በቀጣይ እስከ ቀበሌ ድረስ በማውረድ ተግባራዊ እንደሚደረግ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን የሰራተኛ ደህንነትና አጠባበቅ ከፍተኛ ባለሙያና የብሔራዊ አንድ ጤና ምልከታ ስትሪንግ ኮሚቴ ምክትል ሰብሳቢ አቶ በሀይሉ ጎሽሜ ተናግረዋል። ይሄ አንድ ጤና ክልል ላይ ብቻ አይደለም፣ እስከ ታች ድረስ ይወርዳል። በዞን ደረጃ፣ በወረዳ ደረጃ በቀበሌ ደረጃ እንዲሁም ደግሞ በህብረተሰብ ላርሄዙኒት አት ኮሚኒቲ ሌቭል ያለው እና ህብረተሰብንም ኢንጌጅ ማድረግ ያስፈልጋል። የችግሩ ተጠቅም ስለሆነ ህብረተሰብን በማሳተፍ የሚሰራ ስራ ጭምር ነው ማለት ነው። የማህበረሰቡን ጤና የበለጠ ለመጠበቅ ከዩኒቨርሲቲዎችና ከሁሉም ባለድርሻ አካላት ጋር በቅንጅት የመስራት ልምዶች ተጠናክረው ሊቀጥሉ እንደሚገባም ተጠቁሟል። የኢትዮጵያ ንግድ ባንክ የረመዳን ጾምን ምክንያት በማድረግ አብሮነት ለበጎነት በረመዳን በሚል መሪ ሀሳብ ማኅበራዊ አገልግሎቶችን እየሰጠ ነው። ባንኩ በደሴ ከተማ ለሚገኙ በዝቅተኛ የኑሮ ደረጃ ለሚገኙ 150 ወገኖች የተለያዩ የምግብ አይነቶች ድጋፍና ከደንበኞች ጋር የኤፍጣር ፕሮግራም አካሂዷል። ፊኒክስ አየለውም በመቀነት ታጥቀን ገደፍ ጦምን ያህል ነገር መጠራታችን ይህም አጥጋቢ ነው። አብሮነት ለበጎነት በረመዳን በሚል መሪ መልእክት በኢትዮጵያ ንግድ ባንክ የደሴ ዲስትሪክት የተዘጋጀ የማዕድ ማጋራት መርሃ ግብር በደሴ ከተማ ተካሂዷል። በባንኩ ድጋፍ የተደረገላቸው የኅብረተሰብ ክፍሎችም በተደረገላቸው ድጋፍ መደሰታቸውን ገልጸው ስለተደረገላቸው እገዛም ምስጋና አቅርበዋል። ለሌለው አጎረሱ አልጋ ላይ ለተኛ ነው በላል እና ለለል በመቀነት ታጥቀን ገደፉ ጦምን ያህል ነገር የሸዋበር መስጊድ ውላችሁ፣ ግቡልን። ክፉ አያገኝብን። አገራማን ይሁን። እኔ ደላ ምሎ ያደኝ መፈቀዳችን መጣር መጥራታችን ይሄም አጥጋቢ ነው። ገበያች ጉልት እየቸረቸርኩ ነው። ልበዛ ሂጄ ቲነግሩ ተዛመጥቼ ነው። እየበረርኩ መጣሁ። አሁንም ባንዲራው ይለምልም፣ አገራችን ሰላም ይሁን። እኛ የምንፈልገው ወጣቱም ሰርቶ አገሩ ይገንባ። ባቴቱንም እያነሳ እያሳመረ እያበላ ይቅበር። አገራችን ትለምንም ይሄ ጓመንቋ እንዲያው ይቅር ይቅር ብለናል። ፍቅር ይግባ። የኢትዮጵያ ንግድ ባንክ ደሴ ዲስትሪክት ተጠባባቂ ዳይሬክተር መብራት የሞላ የድጋፉ ዓላማ ባንኩ ለማህበረሰቡ ያለውን አጋርነት ለመግለጽ ታስቦ የተዘጋጀ ነው ብለዋል። መቶ ሀምሳ የሚሆኑ ሰዎችን ሰባት መቶ ሀምሳ ሺህ ብር በማውጣት ለመቶ ሀምሳ ሰዎች እንዲደርስ አድርገን በቂ ነው ማለት አይደለም፣ ግን አጋርነትን የህዝብ ባንክ ነው። ይህንን የህዝብ ባንክ ደግሞ ህዝብ ሲቸገር ዝቅተኛ ነዋሪ የሚባሉትን በዚህ በረመዳን ላይ ጾም እየጾሙ ያሉትን እነሱን ከመደገፍ አንጻር ነው። በቂ ላይሆን ይችላል፣ ግን ጅማሮና የህዝብ አጋር መሆናችንን ለማሳየት ታስቦ የተደረገ ነው። የባንካችን የሲቢ ኑር ክፍል በዋነኛነት ያዘጋጀው ፕሮግራም ሆኖ ለመግለጽ ነው። በተያያዘ ዜና ባንኩ ከደንበኞቹ ጋር የሃይማኖት አባቶች በተገኙበት የኢፍጣር ፕሮግራም አካሂዷል። በፕሮግራሙ የተገኙ የሃይማኖት አባቶች ባንኩ ከፋይናንስ አገልግሎት ባሻገር እያከናወነ ያለው አገልግሎት ማህበራዊ መስተጋብርን የሚያጠናክር ነው ብለዋል። ማንኛውም ህብረተሰብ ትምህርት መውሰድ ያለበት በወቅቱ ማስፈጠር ትልቅ ዋጋ ያለውና አላህ ዘንዳ ስብሃነው ተዓላ የተመሰገነ ስራ ስለሆነ እርስ በራሳችን አንዱ ለሌላው አስተማሪ ነው። አንድ በተግባር ሲያስተምር፣ ሌላው በንግግር ያስተምራል። ከዚህ ተግባር ላይ ብዙ ልምድ ቀስመን ወደፊት እንድንቀጥልበት ምክር እሰጣለሁ። ሶደቃ የተለመደው ጀምሮ ዝም ብሎ አድርጎ ምን ብሎ ያ ብቻ ይመስለዋል። ሶደቃ ትልቁ ሶደቃ ይሄ ከነ ቤተሰቡ የሚበላበት የሚጠጣበት እንደነዚህ ባንክ እያሳየ ስለሆነ እንደ ባንኩ በጉርብም ቢሆን ለዲዎች እንደዛ አድርገው ቢሰጡ ነጋዴው ይህን እድል ቢጠቀምበት ረመዳንም ቢጠቀምበት አርአያ ሆኗቸዋልና ይህን አርአያ ቢከተሉ ነው። የኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎት ስራ አስኪያጅ አንዋር ሙሐመድ ባንኩ በቀጣይ መሰል ማህበራዊ አገልግሎቶችን አጠናክሮ እንደሚቀጥልም ገልጸዋል። ደሴ ከተማ ላይ ብቻ የሚጠናቀቅ አይደለም በተለያዩ የሀገራችን ከተሞች በሙሉ እየሄድን እንደዚህ በደሴ አይነት ተመሳሳይ መርሃ ግብሮችን እናከናውናለን። እንግዲህ ወሩ እስከሚጠናቀቅ ድረስ ረመዳንን ረመዳን በሚመስል መልኩ ከደንበኞቻችንና ህብረተሰቡንም በማሳተፍ ደንበኝነታችን እንዲጠብቅ ሪሌሽንሽፓቸው ወይም ደግሞ የማህበረሰባዊ ቁርኝታችን የበለጠ እንዲጠናከር የሚያደርጉ ስራዎችን በመስራት እንቀጥላለን ማለት ነው። በኮምቦልቻ ከተማ እየተገነባ የሚገኘው የንጹህ መጠጥ ውሃ ፕሮጀክት በተያዘለት ጊዜ ገደብ ለማጠናቀቅ እየተሰራ መሆኑ ተገለጸ። ግንባታው በወተር ፈንድና በከተማ አስተዳደሩ 515 ሚሊየን ብር ወጪ እየተከናወነ ነው። የኮምቦልቻ ከተማ ውሃ አገልግሎት ዋና ስራ አስኪያጅ አቶ ሰይድ ሁሴን ፕሮጀክቱ ሲጠናቀቅ አሁን ያለውን 61 በመቶ የውሃ ሽፋን ወደ 100 ከመቶ ያደርሰዋል ብለዋል። ፕሮጀክቱ 12 ኪሎ ሜትር የውስጥ ለውስጥ መስመር ዝርጋታ ይኖረዋል ያሉት ስራ አስኪያጁ የ70 ኪሎ ሜትር ግንባታ ሥራ ሙሉ በሙሉ መጠናቀቁን ገልጸዋል። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ አቶ ወንዶሰን ልሳን ወርቅ ኮምቦልቻ ከተማ እየተገነባ ያለው የንጹህ መጠጥ ውሃ ፕሮጀክት የከተማዋን የወደፊት እድገትና ፍጆታ ታሳቢ ያደረገ መሆኑን አስረድተዋል። የአማራ ክልል ውሃ ቢሮ ኃላፊ ዶክተር ማማሩ አያሌው ግንባታው በጥሩ አፈጻጸም ላይ እንደሚገኝ በምልከታ ማረጋገጣቸውን ተናግረዋል። በክልሉ ከ30 በላይ የንጹህ መጠጥ ውሃ ፕሮጀክቶች እየተሰሩ መሆኑን የገለጹት ቢሮ ኃላፊው ፕሮጀክቶቹ ሲጠናቀቁ በክልሉ አሁን ያለውን የንጹህ መጠጥ ውሃ ሽፋን በ2.1 በመቶ ከፍ ያደርገዋል ነው ያሉት። ዘገባውን ያደረሰን የኮምቦልቻ ከተማ የመንግስት ኮሙኒኬሽን ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያሰናዳናቸው ዜናዎች የተከታተላችኋቸውን ይመስላሉ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀኔ አንባቸው ነበርኩ። ጤና ይስጥልን።